ሰላም ሰላም፣ ወድና የተከበራችሁ እንዴት ናችሁ? ደህና ናችሁ አላችሁ ነው ያለው ማለት ነው። በየላችሁ በሰላማችሁ ይብዛ። ዛሬ የሆነ ነገር እስኪ ምንድነው አሳያችሁ ማለት ነው። ዛሬ አብረን የምናይ ይሆናል ማለት ነው። እቺ ሸንበቆ ታቋታላችሁ? ሸንበቆ ለጋ ሸንበቆ ናት። ምንድናት እስኪ ንገሩኝ ማለት ነው። አላቃት ያለ የባህር ዛፍም ቅጠል ትመስላለች? ከምር የባህር ዛፍ ቅጠል ነው ወይስ ምንድነው አላቅም ማለት ነው። አያችሁ አይደል ቅጠሏ ታምራለች በጣም ማለት ነው። ግን የምን ቅጠል ነው ነው ጥያቄው። አያችኋት አይደለም? እነዚህ ቅጠሉ የምን ቅጠል ናቸው? ጥያቄ ለእናንተ ኦኬ። እንግዲህ ምንድን ነው የምታሳይን ብላችሁ ካላችሁ እኔ ለእናንተ የማሳያችሁ ትውስታ የሚፈጥርባችሁ ነገር ምንድን ነው በሚለው ዛሬ አሳያችኋለሁ ዛሬ ይዤላችሁ የመጣሁት ምንድን ነው ሰርፕራይዝ ከኔ ጋር እንግዲህ የልጅነታችሁን የሚያስታውስ ማለት ነው ይወትላቸው እንግዲህ አብረን የምናይ የምንጫወት ይሆናል ማለት ነው እንግዲህ ይወትላችሁ ማለት ነው ውዶች ንቶለ ማለት ነው ደንቡ ልቅ ነው ዛሬ ማለት ነው ከ አለምዬ ጋራ ለማንኛውም ሁላችሁም ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ እንድትሆኑ ማለት ነው በትህትና እጋብዛችኋለሁ። የዛሬው እንግዲህ ታውቃላችሁ አይደለ? እንዴት እንደነበረ ድሮ ውስጥ ተውስታችሁ ምን ነበረ? እኔ አሁን እንደምታውት እንግዲህ በሰው ሀገር ብሆንም ማለት ነው። የበፊቱን እያስታወስኩ አንዳንዴ ብቻዬን ቁጭ ስል ሳስታውስ አለቅሳለሁ ማለት ነው። ከምሬ ነው ማለት ነው እምላችሁ ማለት ነውና ቁጭ ስል አንዳንዴ ማለት ነው። የሆነስ ብቻዬን ሲሆን የሚሰማኝ ስሜት አለ። የበፊቱን እያስታወስኩ ምናምን ነገርና የማስታውሳቸው ነገሮች አሉ ማለት ነው። ውዶቼ እና ልላችሁ የፈለኩት እስኪ ዛሬ እንግዲህ ለምን አልጫወትም ብቻ ደግሞ ከመጫወት ደግሞ እናንተ ጋር ለምን አልጫወትም የሚለው ነው ማለት ነው። እንግዲህ የአንድ እጅ ነገር ሲሆን ደግሞ ያስቸግራል መሰለኝ። እስኪ የሆነ ነገር ላምጣና እንግዲህ ልጫወት ማለት ነው። ውዶች እና ልላቸው የፈለኩት ድንቡን ልቅ ተጫውታችሁ ታውቃላችሁ ወይስ አታውቁም የሚል ነው ማለት ነው። እንግዲህ ውዶችዬ የዛሬው ጨዋታ ቆይማ አላሳያችሁ ጎይላሳያሽ ናሳያሽ የወይንዬ ቤተሰቦች አለም የአለምዬ ቤተሰቦች የአለማችሁ የአለማችን እያላችሁ አለምዬ አለሚቱ አለምነሽ እያላችሁ እንግዲህ ሁላችሁም ውድ ኢትዮጵያውያን፣ በመጀመሪያ እንዴት ናችሁ? ደህና ናችሁ? አላችሁ ሰላም ናችሁ? በያላችሁበት ሰላም ፍቅር፣ አንድነት ጸጋ ይለያችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ማለት ነው ውድ ሀገሬ ልጆች ውድ ኢትዮጵያውያን በአለም በውጭም ያላችሁ በውጭም ያላችሁ በሀገርም ያላችሁ ማለት ነው እያልኩኝ ሰላማችሁ ይብዛ እያልኩ ዛሬ ይዤላችሁ የመጣሁት አንዲቱ እንግዲህ እህታችሁ የሆነች እንግዲህ አለም የምትባል ማለት ነው። እሷ ናት ዛሬ ይዘላችሁ የመጣችሁ። እንግዲህ እስኪ ትውስታችሁን ሁላችሁም ልትገልጡልኝ ይገባል። ይችን የምታዩው ደግሞ ማለት ነው ሁላችሁም ላይክ ሳታደርጉ እንዳታልፉ ማለት ነው እሺ ይችን ላይክ እያረጋችሁ ካለፋችሁ እርሜ ዘመናችሁ ሁሉ እርሜ ዘመናችሁ ሁሉ ይባረክላችሁ፣ መንገዳችሁ ሁሉ ቀኝ ይሆንላችሁ ማለት ነው። ሁላችሁም ላይክ አድርጉኝ እሺ። ያሰባችሁት ሁሉ ሀሳባችሁ ሁሉ ይሙላላችሁ ማለት ነው። እኔ ይችን ቪዲዮ እየሰራሁ ያለሁት ታውቃላችሁ አይደለ? በፊት ይጫወት ነበረ በትምህርት ቤት ይጫወት ነበር ከእህቶቼ ጋር ምናምን፣ በቃ ሰፈር ልጆች ሁነን በጣም እንጫወት ነበር እና ይሄንን እንጫወታለን ድንቡልቅ ይባላል። እንደገና ደግሞ ላም ወለድ ምናምን አለና እነሱን ንራሱ እንጫወታለን ማለት ነው ውዶችዬ። እንደዚህ እንደዚ እናደርግ ነበር። አሁን እነሱን ትውስታዎችን ምን ላርጋቸው ገባቸዋል። እኔ አሁን ቁጭ ስል እንዴ የበፊ ጓደኞችን አስታውሳለሁ እንዴት እንደሆነ አስታውሳለሁ ምናምን እላችኋለሁ እና አሁን ለምን አልጫወትም አሁን ስታዲያ ብዬ ነው ለእናንተ ላካፍላችሁ የወደድኩትና እንግዲህ ውድ ጓደኞቼ ዛሬ ሁላችሁም እንግዲህ እስቲ ምን ነበረ በፊት ልጅነታችሁ እንዴት ነበር? ትምህርት ቤት ትጫወቱ ነበር? በሰፈር ትጫወቱ ነበር? በፊት ላይ እንግዲህ ጭቃችንን እያቦካ እንዴት እንሰራ ነበር? ምን እንሰራ ነበር? ቤት እንሰራ ነበር ማለት ነው። እንታችሁ ሁላችን ሰብሰብ ብለን ማታ ማታ ላይ ደግሞ ማለት ነው ከበር ቁጭ እንልና እንሰራ ነበር ማለት ነው። እንጫወት ነበር ማለት ነው፣ ወዶቼ እና እንግዲህ ልላቸው የፈለኩት ውድ ሀገሬ ልጆች ላይክ ሰብስክራይብ እያረጋችሁኝ አሳድጉኝ ማለት ነው። እንግዲህ የምኖረው በማዳም ኪሽን ነው። የሰው ቤት ደግሞ በጣም ነው የሰለቸኝ፣ ሰልችቶኛል፣ መሮኛል ማለት ነው። ይገባችሁ፣ መሮኛልና ሁላችሁም ማበረታቱኝ እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። እናንተ ደግሞ ላይክ ላይክ እና ሰብስክራይብ እያረጋችሁ አዳዲሶች ማለት ነው፣ ተቀላቀሉ። እኔም ደግሞ በኮሜንት ለመመለስ ዝግጁ ነኝ ማለት ነው። እንግዲህ ያው እንግዲህ ስንተኛ እንደወጣሁኝ እንግዲህ ላሞለድ አላውቅም። የእኔና የልጄ ጋር ነው የምጫወተው። ልጅ እሺ፣ የት ና ካላቸው እንቅልፍ ወስዷት ነው ማለት ነው። እንቅልፍ ወስዷት ተኝታለች። እሺ፣ እንቅልፍ ወስዷት ተኝታለች ማለት ነው። ስለዚህ ዛሬ ጊዜያችን በዚህ ነው እያሳለፍን ያለ ነው። አንዳንዴ ፈታ ፈታ ማለት ያስፈልጋል። እውነቴን ነው የምላችሁ። የሆነ ድብርት ውስጥ ምናምን ስትሉ የጭንቀት ሀሳብ ምናምን እሱን ነገር ሲኖር የሆነ ተጫወቱ። እኔ የሆነ ጭነቅ ምናምን ስለ ማለት ነው፣ ከምር እላችኋለሁ። ፈታልና የሆነ ነገር ሙዚቃ መከፍታለሁ፣ ምን ምላለሁ። ከዛ ብቻዬን ብቻዬን ማለት ነው። ከዛ ብቻዬን ስቅስቅና በቃ ፈታልና እንደፍታ ፈላስላችኋለሁ እና። ፈታ በሉ ፈታ እንደሚያደርጋችሁ ብዬ ደግሞ እኔ ይህን የምሰራላችሁ ፈታ እንድትሉ ብዬ ነው። እሺ አይመሯችሁ ፈታ እንድል ብዬ ነው ማለት ነው። ስለዚህ እናንተ ደግሞ ላይክ አድርጉኝ። ይችን የምታው ሁሉ በውጭም ባገርም ያላችሁ እንዳታልፉ ነግሬያችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡ ቤተሰቡን ማለት ነው አለም አለምዬን አበረታቷት። ለአሁን ላይ አለም ላይ እንግዲህ በፊት የምታውቀው ደግሞ ወይንሸት ይባላለሁ ማለት ነው ውዶቼ። እንግዲህ ይህንን ይመስላል የዛሬው ቆይታችን። እናንተ የሚጠበቅባችሁ ላይክ እና ሰብስክራይብ በማድረግ ነው ማለት ነው። ግን ውን ውን እያለ ነው ማለት ነው። እንግዲህ ያንድ እጅ ስለሆነ ነው ካሜራማን እስከምንቀጥር ድረስ ውዶቼ ማለት ነው። እንግዲህ ካሜራማን ለጊዜው የለም ማለት ነው። ካሜራ ማናችን እስከምንቀጥረው ድረስ እዛ ድረስ ደግሞ ምን ያስፈልጋል? የእናንተ እግዣ ያስፈልጋል ማለት ነው። ላይክ ሰብስክራይብ እያደረጋችሁን ቤተሰብ ሁኑ ማለት ነው ውዶችዬ። እና እንግዲህ የዛሬው ቆይታ ይህን ይመስል ነበረ። እንግዲህ በፊት ስጫወት የነበረው ናፍቆ ነበረ። ናፍቆ በዚህ እንግዲህ ያው ተጫወቅኩ ማለት ነው ከእናንተ ከ ከጓደኞቼ ጋር ከቤተሰቦቼ ጋር ማለት ነው። እንግዲህ ላይክ እያደረጋችሁ ሰብስክራይብ ሸር አድርጉና አደረታት ዬ ቻናልን አሳድጉልኝ ማለት ነው። አሳድጉኝ አዳድሶች ደግሞ ተቀላቀሉ። እሺ፣ አዳድሶች ደግሞ ተቀላቀሉ ማለት ነው። ቤተሰብ ሆኖ በኮሜንት ከች ከች በሉ እኔም ከችላለሁ ማለት ነው። እንግዲህ የዛሬው ቆይታችን ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ ማለት ነው ወደዳችሁ ተስፋ አደርጋለሁ። የተመቻችሁ ላይክ አድርጉኝ፣ ያልተመቻችሁ ዲስላይክ እያደረጋችሁ ችግር የለም ማለፍ ትችላላችሁ ማለት ነው። ግን ላይክ ማድረግ እንዳትረሱ ማለት ነው። ደግሞ እስከ መጨረሻው ልኝ እኔ ቪዲዮችሁ እስከ መጨረሻው አይላችኋለሁ እናንተም ደግሞ እስከ መጨረሻው አይታርጉኝ ማለት ነው። ጎብኝት ታድርጉኝ እስኪ ውዶች በዓለም ዳርቻ ያላችሁ የሰው ዘር በሞሎችን የምታው ላይክ አድርጉ የማታ እንጀራ ይስጣችሁ ፍርሜ ዘመናችሁ ሁሉ የአማራ የሰመረ የሆንላችሁ ፈጣሪ በያላችሁበት ይጠብቃችሁ ማለት ነው። ያሰባችሁትን ፈጣሪ ይሙላላችሁ፣ የልባችሁን ሁሉ ይሙላላችሁ፣ ያሳካላችሁ፣ ጭንቀት ያስወግድ፣ ሀገራችንን ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መተሳሰብን ለሀገራችን ማለት ነው። ይሄንን ይመስላል የዛሬው ቆይታችን። እንግዲህ እንደወደዳችሁ ተስፋ አደርጋለሁ ማለት ነው ውዶችዬ፣ አመሰግናለሁ። ላይክ ማድረግ እንዳትረሱ ማለት ነው። ሁላችሁም እንግዲህ አበረታቱኝ ነው የምላችሁ። ለቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እላችኋለሁ ማለት ነው። ወዶችዬ እና እንግዲህ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይህን ይመስላል ቆይታችን። አመሰግናለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ ማለት ነው። ላይክ ማድረግ እንዳትረሱ። ቤተሰብ ሁኑ። ባይ።